ግን በዚህ ያህል ልክ ማለት ነው አማርኛ መናገር አልችልም። ምን ነው አልሽ? ምን ነው እንደዚህ ውስኪ ይደፋልኝ አልሽ ማለት ነው። በጣም በጣም በጣም በጣም በጣም በጣም ልክሽን አጣሽ ማለት ነው። የዛሬሽ ንግግርሽ በጣም በጣም ነው የሚያስጠላው ማለት ነው። አንድ የወረደ ሰው ወይና አለ አይደለ? የሰው ልጅ አፍ ሲከፈት ጭንቅላት ይለካል አይደለ? ማንነትሽን ነው ተናገሩ። ብሩክ እንኳን እስከሚታዘብሽ ከአፉ እንኳን ምንም ነገር ሳይወጣ ማለት ነው። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን። ለመላው የሙስሊም እህት ወንድሞቼ አሊደፋ ኢድላ አረፋ በዓል ብያለሁ። ያው በዓሉ የሰላም የደስታ ያድርገላችሁ። ቀጥ አመት ከቤተሰቦች ጋር የምታከብሩበት ይሁንላችሁ። ለደምዜ ጥራት በጣም ይቅርታ ብያለሁ። ጉፋን ቲኒሽ ስለያዘኝ ነው ማለት ነው። እና እቺ አንድ ቀሽም አለች ማለት ነው። ኬት እንዳመጡብን ባናቅም ራሷን እንደ ልብስ የልብስ አራዳ እንግሊዘኛ በጣም እንደምችል አይነት ሰው ነው አርግታ የምታውቀው ማለት ነው። እንዴ ድብ እናርግተሽ አማርኛ መናገር ትችያለሽ። ድብ እናርግተሽ የሌላ ዜጋ ልትሆኚ ትችያለሽ። ባይ ብትሆኚ ትችያለሽ ማለት ነው። የሆነ ቦታ ሄደሽ ተወለድሽ፣ ኢትዮጵያ መጥተሽ አደግሽ ማለት ነው። ራስሽን ግን ውጭ ሀገር ሄዶ ተወልዶ እንዳደገ ሰው ከዛ በጣም ነፍስ ስታቂ፣ ኢትዮጵያ መጥተሽ አርግተሽ አታስቢ እንዴ የዛሬው ደግሞ የሆነ አማርኛ ሁሉ ይሄ አላቅም አይነት ንግግርን የተናገርሽው ማለት ነው። እንዴ በጣም በጣም በጣም በጣም የተናገረ በጣም በጣም በጣም አረ፣ የዛሬው በጣም የወረድሽ ነሽ። የእውነት የምነግርሽ ማለት ነው። እንዴ በዚህን ያህል ልክ እንደዚህ የምትናገሪው ማለት ነው። እንዴ ኧረ በእናትሽ፣ እውነቷን ያለችው ሀይሚ እኔ በአንቺ ዳኒን ባልሽን ፍቅረኛሽን ባሊ ነው እስከ ቤተሰብ ደረጃ ድረስ እንተዋወቃለን ተባብላችሁ ልትጋቡ የደረሳችሁ ሽማግሌ ሊላክልሽ የታስበው መቼ ሳትተዋወቁ አይደለም እንዴ። አንቺ ባልሽን አታቂውም እንዴ? ፍቅረኛሽን አታቂውም እንዴ? እንዴ እውነቷን ን እቃ ነው ወይ አለች። ይህ መርካቶ ሄዶ ገበያ እንደሚፈለገው ነገር የምትገዡ የምታመጩ አይነት መሰለሽ እንዴ እንዴ ስትፈልጊ ትናንት ገፍትረሻት ልደበድቢያት እንትናልሽ እንዴ ትሰርቢያታለሽ፣ ይቅርታ ትያታለሽ። ታንቆሸታለሽ፣ ይቅርታ ትያታለሽ። ክብሯን ዝቅ ታረጊያለሽ፣ ይቅርታ ታርጌታለሽ። እንደፈለሽ ወረቁትሽን ፕራንክ ትሰሪያለሽ፣ ይቅርታ ትያርጌታለሽ። ያሚ መጣል ደሞ ይሄ ቡሩክ ተብዬው ነው እንጂ ማድረግ እኮ እንደዛ አልነበረብሽም። ምናምን ትናንት አንተ እጇን ይዛት አርለስ ታስመታ ከነበረው ሀይሚን እጇን ይዘኻት እንድትመታት ሶስትና ስለፈቀድክላት አይደለ እንዴ? እንዴ ሲጀመር ቡቡ ብላ ራሱ ስም ያወጣችለት ሀይሚናት፣ ሀይሚናት ልጠራት የምትችለው በዚህ ስም፣ አንቺ የምታውቂው በቡሩክ ነው። ቡሩክ ብለሽ ነው የምታደ መጥራት ራሱ ያለብሽ እና በዚህን ያህል ልክ ማለት ነው ነገ ነው እኛ እያንዳንዱ ሰብስክሪብ ያገኘሽው ሰው ነው እዚህ ያደረሰሽ። ዛሬ ላይ ሀያሺ ሰብስክራይብ ያለሽው ጥሩነትሽንና አንቺን የሚወድሽን የሚያከብርሽን ሰው ማክበር አለብሽ ማለት ነው። ኖርማል በቤችሽን የመጣሽው እንደፈለሽ መሳደብ አለብሽ እንደፈለሽ መናገር ሊኖርብሽ ይችላል። በዚህ ያን ያልክ ግን ሰውን እያንቋሸሽ ሰውን እየሳደብሽ ማንም ሊከታተልሽም አይችልም። ለምን አትይም ሲጀመር አንቺ እኔ ምን ምን ላርግላችሁ፣ እኔ ምንድን እምትሉኝ? ማን ስሪ አልሽ? ማን ተስማሚ አልሽ? እንዴ ሲጀመር የዛ ጊዜ የዛ ጊዜ ሀይሚና ዳኒ ናይሻችሁ ጊዜ ምንም ነው። ራስሽ ነሽ እንዴ? ዳኒ ብለሽ የመደንገጥ ምልክት ያሳየሽው እንዴ? ማዳመጥ የሚባል ነገር ይኑርብሽ እንጂ መስማት፣ ማስተዋል የሚባል ነገር ይኑርብሽ። አረብ እስማምቦል ምን አይነት ልጅ ናት ጌታ ዛሬማ እንዴት እንዳናደደችኝ የእውነት ነው የምነግራችሁ ማለት ነው የሆነ እራሷን በጣም እውቀተኛ እውቀተኛ አድርጋ ማለት ነው ሃይሚ ዛሬ ትዕግስቷን እራሷን ጀግና ጨዋነት ከሃይሚ ተማሪ እንዴ ወንዱ እንኳን አፈረ የእውነት ወንዱ አፈረ ብሩክ አፈረ ዝም አለ አላወራም በቃ ምን ዲያውራ እንዴ ለብለብለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለለ ፈረደበት ዳኒ እንኳን ከዚህ ተለየካት እኛ ምን አገባን? ስለ በፊቱ አለቀሰ፣ ሁልጊዜ ይቅርታ ይጠይቀኛል። ምን እኛ ምን አገባን? አይመለከተንም። ስለዛ ስለ ወደፊት ይቅርታ አድርገሽ እና አሁን ይሸከምሽ እንዴ? ይሄ ሁሉ ጸብ የተፈጠረው ብሩክና ይሄን ያህል ጊዜ እንዲጨጋጨቁ የተፈለገው በአንቺ ምክንያት ነው። እና አንቺንሽ በዚህን ያህል ነገር ሰብስበሽ ኮተት ኮትኮተሽ መተሽ አንድ ችግር ሲፈጠር እየተሳበ እየተሳበ እየተሳበ ያንች ፍቅረኛ አለ ዳኒ ሃይሚም፣ አየች ብስጭት ውስጥ ገቡ ምናምን። በቃ ዳኒ ለሃይሚ ወገነው። አንድ ሰው ፍቅረኛው ስትለይ እንደሚያዝን ነገር እሱም እንደራሱ ስሜት ስለሚያስብ ሞራ አቀረባት። በቃ ሃይሚ እኮ ትታለች። በቃ ትታለች፣ ትታችኋለች። ምንም አሁን ደከማት፣ በቃ ደክማት ዝም ብላለች። እንዴ እነሱ ሁለቱ እኮ ራሳቸው ነገሮችን ለማስተካከል እየሞከሩ ነው። አሁን አንቺ ነሽ ዛሬ ገደል ግቢ፣ ቅርታ ጣራ አንቺ ራስሽ ገደል ግቢ እግር ቢ በዚህን ያህል ልክ እንደዚህ እሷን እያበሳጭሻት የምትናገርበት መንገድ ምንድን ነው? አንቺ ማነሽ እንዴ? እኛ እኳ አናቅሽም። በነሱ በብሩክ ምክንያት ነው ያወቅነሽ። የእውነት የምነግርሽ ማለት ከብሩክ ጋር ቪዲዮ ስትሰሪ ቲክቶክ ላይ የምናቅሽ እንጂ ከዛ በፊት አናቅሽም። እነሱ ልታመሰግኝ ልታከብር ይገባሻል እንዴ ስር በሻት ይቅርታ ትያታለሽ ትናንት ገፍትረሻት ለገፈተርኩሽ ነገር የልብሽን ካደረሽ በኋላ ይቅርታ ማለትማ ማ ምን ትርጉም አለው ጥይትም እኮ ቃላዋ እንዴ ከወጣ በኋላ ይገላል ገፍትረሻት ብትወርቅ ምን ብትን የሆነ ነገሯ ከተጎዳ በኋላ ይቅርታ ብትያት ምንድን ነው ጥቅጥቅም የለውም ሲጀመር ደግሞ ራስሽን በጣም እንግሊዘኛ እንደሚች እንደምችይ ነገር ልብሷን ለማሸማቀቅ አትሞክር በቃ በጣም እንደምቺ በጣም ራስሽን ጎበዝ አርግተሽ የሆነ ብቁ ነኝ የሆነ ትልቅ ደረጃ አለኝ ብለሽ ራስሽን አታስቢ። እንግሊዘኛ የእውቀት መለኪያ አይደለም። ባይዘው የምነግርሽ ነገር ሳሲ ማለት ነው። እንግሊዘኛ ስላወራሽ በጣም ፐርፌክት አይደለሽም። በጣም ጎበዝ ነሽ። እሷ እንግሊዘኛ ትናገራለች። እንግሊዘኛ ልምድ ነው እንዴ። የሆነ አማርኛ አንዳንድ ጊዜ እንኳን ለሰው ልጅ ክብር ይኑርስሽ። ስፔስ ይኖረሽ። በቃ መስመርሽን አትለፊ ማለት ነው እንዴ። በቃ ብሩክ እንኳን ደግሞ በቃ ተው። እኔ ደከመኝ ብሎ ጥሏችሁ ሄደ አይደለ። በቃ ስርዓት ያዥ ከተባች ስርዓት ያዥ ነው። ለራስሽ ስሪ። ማንንም ባመጣሽ አላመጣሽ እኛ አይመለከተንም። ግን አንቺ በዚህን ያልክ እና እስቲ አንቺ ከህይወታቸው ውጭ እና ሀይሚም ራሷን ቆማ ታዳመጥ፣ ብሩክም ራሷን ቆሞ ያዳመጥ። ጥፋተኝነታቸው የቱ ጋር እንደሆነ ሲገባችሁ እርስ በራሳቸው ተራርሙ ይታረቃሉ። አንቺም ከስተትሽ ተማሪና ፍቅረኛሽን ወደ ነበረባችሁ ህይወታችሁ ተስተካክላችሁ መልሱ ማለት ነው። በእንደዚህ አይነት ነገር ግን ይሄን ነገር እያየሽ ከሆነ እሱ ራሱ ይንቅሻል። በንግግርሽ ሪስፔክት ሊያደርግሽ አይፈልግም እንዴ። ጸጉርሽ ራሱ እኮ ቆመ አልበቃሽ አለ እንትን ላይ ይሄ ንግግርሽ፣ በጣም የሆነት የዛሬሽ ንግግር ሱርሽ በጣም በጣም ነው የሚደብረው በጣም።